አዲስ አበባ ከተማ አስተዳደር ለምትገኙ የሊዝ ባለይዞታዎች በሙሉ የአዲስ አበባ ከተማ አስተዳደር በተለያዩ ጊዜያት ለተለያዩ አገራዊ ማህበራዊና ኢኮኖሚያዊ ጠቀሜታ ለሚውሉ ፕሮጀክቶች መሬት በምደባና በጨረታ ለአልሚዎች በውል ሲያስተላልፍ መቆየቱ ይታወቃል። ሆኖም ግን አንዳንድ አልሚዎች መሬት ከተረከቡ በኋላ ወደ ልማት ሳያስገቡ አጥረው ይዞ የሚገኙ እንዳሉ ሁሉ ወደ ልማት በመግባት ግንባታቸውን የጀመሩ ግንባታቸውን ሳያጠናቅቁ በሂደት ላይ የሚገኙና ግንባታቸውን አጠናቀው ወደ ልማት የገቡ አልሚዎችም እንዳሉ በተደረጉ የመስክ ምልከታዎች ለመለየት ተችሏል። በመሆኑ መሬት በተለያየ የሊዝ አግባብ ወስዳችሁ ወደ ልማት ያልገባችሁና ግንባታችሁን ያላጠናቀቃችሁ አልሚዎች በሊዝ ውላችሁ መሠረት በአፋጣኝ ወደ ልማት እንድትገቡ በምደባ በጨረታና ከነባር ይዞታ ወደ ሊዝ የገባችሁ አልሚዎች በሙሉ ያለባችሁን ዓመታዊና ውዝፍ የሊዝ ክፍያ በመሬት ሊዝ ደንብ ቁጥር 162 ዝባ 2016 መሰረት ይህ ማስታወቂያ በሚዲያ ከተገለጸበት ቀን ጀምሮ ባሉት አስር ተከታታይ ስራ ቀናት ውስጥ በየክፍለ ከተማው የመሬት ልማትና አስተዳደር ቅርንጫፍ ጽህፈት ቤቶች በአካል በመቅረብ በውላችሁ መሰረት ግዴታችሁ እንድትወጡ ቢሮ እያሳሰበ ይህን በማይወጡ የሊዝ ባለይዞታዎች ላይ በመሬት ሊዝ ደንብ ቁጥር 162 ዝባ 2016 16 አንቀጽ 12 ሕዝባር 48፣ 49ና 74 መሰረት አስተዳደራዊና ሕጋዊ እርምጃ የሚወስድ መሆኑን ያሳውቃል። አዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ